አምጠን ያስለኝ የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አርማይ ተመልካቾች የመስከረም 22 2018 ዓ ም የዕለቱን ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎቹን በማስቀደም እንጀምራለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል እዞች ውስጥ አንዱ የሆነው የምስራቅ አማራ ቀጠና ምኒልክ እዝ በከፍተኛ ድል ታጅቦ ሰባተኛ ቀኑን ይዞም በቀጠለው አርበኛ ደማሌ አባናዳው ዘመቻ አሁንም አስገራሚ ድሎችን እያስገኘ መቀጠሉ ተገለጸም። በተጠና አውደውጊያ በርካታ ያገዛዙ ወታደሮች እንደተገደሉ እዙ አስታውቋል። የትና እንዴት ለሚለው ምላሹን አብራችሁን ስትቆዩ የምትሰሙት ይሆናል። በበርካታ ግንባሮች ለአስጨራሽ አውደ ውጊያዎችን አድርጎም ተደናቂ ድሎችን ሲጎናጸፍ የባጀው የምዕራብ አማራ ቀጠና አጼ ቴዎድሮስ እዝም በዛሬ ዕለትም አያሌ ገድሎች እየሰራ እንደሚገኝ እዙ አስታወቀም። የአገዛዙ አገልጋይ ሰራዊቶችና አድማ ብተናና ሚሊሻዎችም ከአህዳቸው ከድተው ፋኖን ተቀላቅለዋል። የምዕራብ እዝ የሚገኙ የፋኖ አደረጃጀቶችም የአዲስ አመራር ድልድል አድርገዋል። በዝርዝር ይዘነዋል። የተወዳችሁና የተከበራችሁ አድማይ ተመልካቾች እነዚህና ሌሎች አጫጭር ዜናዎችን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮትን ጋብዛለን። ካንቆየ የአማራ ፋኖ ብሔራዊ ኃይል እዞች ውስጥ አንዱ የሆነው ምስራቅ አማራ ቀጠና ምኒልክ እዝም በከፍተኛ ድል ታጅቦ ሰባተኛ ቀኑን ይዞ በቀጠለው አርበኛ ደማሊ አባናደው ዘመቻ አሁንም አስገራሚ ድሎችን እያስገኘ መቀጠሉ የተገለጸ ሲሆን ከወልድያ ከተማ ሁለት ኪሎ ሜትር ርቀት ላይ በምትገኘው ሞላ ጊዮርጊስ አካባቢ ላይ በተደረገ የተጠናው ደውጊያ በርካታ ያገዛዙ ወታደሮች እንደተገደሉ እዙ አስታወቀም። የአፋባ ምስራቅ አማራ ቀጠና ምኒልክ እዝም ካሉ ኮሮች መካከል አንዱ የሆነው ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቀኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃና ሰንቦ በመንቀሳቀስ ላይ ያለን ያገዛዙ ሰራዊትና የብልጽግና ፖሊስና ሚሊሻ ላይ በሁለተኛ ሻለቃ ቀኝ በተወሰደበት ወታደራዊ እርምጃ በርካታ ሰራዊት ሙትና ቁስለኛ እየተደረገ ሲሆን የጠላት ኃይልም እግሬ አውጪኝ ብሎ ወደ ወልዲያ ከተማ ተመልሶ ፈርጥቷል፣ ብለዋል። ከሰሞኑ በዘመቻ ደማሊ አባናደው ከባድ ምት የተመታውንና የፈራረሰውን ያገዛዙ ሰራዊት በማሰባሰብ አደራጅተው የፋኖ ኃይሎችን ከወልዲያ ከተማ ለማስወጣትና ጥቃት ፈጽሞ ከከተማዋ ዙሪያ ለማስለቀቅ አስቦ የጥቃት ሙከራ ቢያደርግም ሳይሳካለት ቀርቶ ዛሬ መስከረም 20 ቀን 2017 ዓ ም ማለዳ ላይ ብዙ የሻለቃ ቃኞች ተገርፎ ሙትና ቁስለኛውን ታቅፎ ተመልሷል፣ ሲል እዙ ገልጿል። በዚህም በተደጋጋሚ ምት ከፍተኛ የስነልቦናና የሞራል ጫና ውስጥ የገቡት የአገዛዝ ወታደራዊ አዛዦች ተጨማሪ የኃይል እገዛ እንዲደረግላቸው ለበላይ አለቆቻቸው ጥያቄውን አቅርበው ተጨማሪ የኃይል ድጋፍ እስኪደረግላቸው ድረስ ፋኖ ወልዲያን እንዳይቆጣጠር በመካናይዝድ እና በአየር ኃይል እየተከላከላችው ጠብቁን የሚል የሚል የመልስ ትእዛዝ ወ ዶላቸው በፍርሃት ተውጠው በመጠባበቅ ላይ እንደሚገኙ የውስጥ ምንጮቻችን የገለጹልን ሲሆን፣ እኛ የወልዲያ ከተማ ለመቆጣጠር በሁሉም አቅጣጫ ጥቃቶችን እየፈጸምን እንገኛለን ያሉ ሲሆን ፋኖቹ በምናደርገው የግንባር ውጊያዎችም ቆስለው የተማረኩ ያገዛዙ ከፍተኛ ወታደራዊ አዛዦችና አባሎችም የሕክምና አገልግሎት እየተሰጣቸው ይገኛሉ። የአማራ ፋኖ ምርኮችን የሚይዘው በዓለም አቀፍ የምርኮ አያያዝ ህግና ደንብ በመሆኑ እዛችን ምንልካውያን ስነ ልቦናን በተላበሰ መልኩ ውስለኛ ምርኮኞችንም ተንከባክቦ የሚይዝ መሆኑ ይታወቃል ሲል አክሎ ገልጿል። ይህ በእንዲህ እንዳለ ደግሞ እንደሚታወቀው በዘመቻ ደማሊ ባደረግነው እጅግ አኩሪ ዘመቻ ከፍተኛ የሜካናይዝድ እና የነፍስ ወከፍ የጦር መሳሪያ የማረክን መሆኑ የሚታወቅ ሲሆን ይህንን የጦር መሳሪያ የምናስታጥቀው የፋኖ ሰራዊት ስለምንፈልግ ለመላው አማራ ወጣቶች ኑ የተማረከውን የጦር መሳሪያ ታጠቁም የሚል ጥሪ እናቀርባለን። ስለዚህ ቀደም ብለን ከመስከረም 19 2018 ዓ ም ጀምሮም ነፃ ባወጣንባቸው ቀጠናዎች በሚገኙ ቢሮዎቻችን በአካል እየመጣቸው እንድትመዘገቡ ብለን አሳውቀናል። በወጣነው ማሳወቂያ ላይ በተገለጸው መስፈርቱ በወጣነው ማሳወቂያ ላይ በተገለጸው መስፈርት መሰረት መስፈርቱን እምታሟሉ የአማራ ወጣቶች መስፈርቱን የምታሟሉ የአማራ ወጣቶች እዛችን ተቆጣጥሮ ነፃ ባወጣባቸው ቀጠናዎች ባሉን የመመዝገቢያ ቦታዎች እየመጣቸው እንድትመዘገቡና እንድትሰለጥኑ ስንል አሁንም እናስታውቃለን ሲል እዙ አስታውቋል። ከዚህ በፊት በውትድርና ሙያ ማለትም በአማራ ልዩ ኃይል ከአገዛዙ ሰራዊት አባል እስከ አመራር ድረስ የነበራችሁ በክተት ወደ ማሰልጠኛ ተቋማችን እንድትገቡና አማራዊ ግዴታችሁን እንድትወጡ እናሳስባለን። ይህንን ሳትወጡ ብትቀሩ ለአማራ ሕዝብ ጥቁር ታሪክ ጥላችሁ እንዳታልፉ በፍጹም ወንድማዊ ፍቅር ታሪካዊ ጥሪ እናደርግላችኋለን ሲል እዙ አክሎ ገልጿል። በበርካታ ግንባሮች ለአስጨራሽ አውደ ውጊያዎችን አድርጎም አስደናቂ ድሎችን ሲጎናጸፍ የባጀው የምዕራብ አማራ ቀጠናም አፄ ቴዎድሮስ ህዝብ በዛሬው ዕለትም አያሌ ገድሎችን እየሰራ እንደሚገኝ የተገለጸ ሲሆን በጎጃም ምድር ከፍተኛ ተጋርሎ ሲያደርግ ውሎም ከፍተኛ ድልን ሲጎናጸፍ ስቦ ማስከዳት ማርቆ መታጠቅ በሚለው የዘወትር መርሁ የአገዛዙን ፋሽስታዊ ስርዓትን አገዛዙን አንድም በውል የተረዱ አንድም የፋኖን ምት መቋቋም ያቃታቸው የብልጽግና ሰራዊት አባላት በወንድሞቻችን ላይ አንተኩስም፣ ህዝባችንን አንጨፈጭፍም በማለት የፋኖ የምህረት ጥሪ እየተቀበሉ ፋኖን እየተቀላቀሉ መሆኑ እየተገለጸ ሲሆን በዛሬ እለትም በርካታ ሚሊሻና አድማ ብተናም እንዲሁም ያገዛዙ ሰራዊት አባላት የአጼ ቴዎድሮስ እዝም የቀኝ ጌታ የወፍታዬ ንጉሴ የስድስተኛ ክፍለ ጦርን አባል ወደ ሆኑት የኢንጂነር ክብር ተመስገንና ወደ በረሃኛው ቀስተ ደመና ብርጌዶች ከነ ሙሉ ትጥቃቸው እንደተቀላቀሉ ተገልጿል። በሌላ በኩል ደግሞ ከከፍተኛ እስከ ዝቅተኛ ድረስ ያሉትን አመራሮችን ስልጠና ሲሰጥና የአመራር ሽግሽግ እና በአዲስ አደረጃጀት ሲያደራጅ የሰነበተው ዙም በዛሬው እለትም የሻለቃ ንሙት ያዛቸው ብርጌድ ከፍተኛ አመራሮች ችግር ፈች የሆነ በአዲስ መልክ አደረጃጀት አካሂዶም ከመስከረም 16 2018 ዓ ምት እስከ መስከረም 20 2018 ዓ ም ድረስ ለአምስት ተከታታይ ቀናት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናት ቴድሮስ እዝ አንደኛ ክፍለ ጦር የሻለቃ ንሙት ያዛቸው ብርጌድ ሙሉ የሻለቃ አመራሮችን እና የብርጌዳ አመራሮችን ጥልቅ ተሃድሶ ግምገማ፣ ስርነቀል ሂስ ግለ ሂስ በማድረግ የነበሩ ክፍተቶችን በመለየት መልሶ ማደራጀት የተሰራ ሲሆን ለቀጣይ ድርጅታዊ ተልእኮችን በመስጠት ለመስራት ለግዳይ ዝግጁ ማድረግ ተችሏል ሲል ፋኖ አፍታሙ የሱፍ፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በዚህ ጋር በተያዘ ደግሞ የአፋ አብሃ ምዕራብ አማራ ቀጠና ቴድሮስ እዝ አዲስ አለማየሁ ሰባተኛ ክፍለ ጦር አብራጅት ብርገድ የአመራሮች መልሶ ማደራጀት ያደረገ ሲሆን የቴድሮስ እዝ ከፍተኛ አመራሮችና የአዲስ አለማየሁ ሰባተኛ ክፍለ ጦር አመራሮች በተገኙበት ለቀናት በየዘርፉ የስራ ክንውንና ኦዲት ሪፖርት በማቅረብ በተደረገው ጥልቅ ውይይትና ግምገማ ሂደቶች መካከል የብርጌዶችን ጠንካራ አፈጻጸምና ክፍተቶቹን ተመልክቶም በጉባኤው የስራ አፈጻጸም ኮሚቴና የንዑስ ኮሚቴ አመራሮችን መልሶ ማደራጀት የተቻለ ሲሆን አብራጅት ብርጌድ ያስመዘገባቸውን አንጸባራቂ ድሎችና ፋና ወጊ የትግል ታሪክ ማስቀጠል እንደሚገባ የተገለጸ ሲሆን የቀጣይ የስራ አቅጣጫም ተሰጥቷል ሲል ፋኖ መምህር እንደ ሰው ታምሮ የአዲስ አለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። የተወዳችሁና የተከበራችው አድማጭ ተመልካቾች ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌሎች መረጃዎች እስከምንገናኝ